የጄኔራል ታደሰ ወረደ ሹመት እያነጋገረ ነው። የደብረ ጽዮን ህወሓት በጄኔራሉ ባለሲመት ላይ አለመገኘቱም ጥያቄ አስነስተዋል። በሌላ በኩል ታደሰ ወረደ በአብይ ፊርማ መሾማቸው ጠቅላዩ መፈንቅለ መንግስቱን አጸደቁት ወይ የሚል ጥያቄንም አስነስተዋል። መፈንቅለ መንግስት ያደረገው የደብረ ጽዮን ቡድን ኩዴታ ማድረጉ ሳያንስ በእጩነት ያቀረበው ፕሬዚዳንት መሾሙ ነው ይህን ጥያቄ አስነሳው። በሌላ በኩል ጌታቸው ረዳ ትግሉ ይቀጥላል ሲሉ፣ የክልሉ የጸጥታ ቢሮ ደግሞ ጌታቸው ላይ ተደረገ ስለተባለው የግድያ ሙከራ ማብራሪያ ሰጥቷል። ትሰሙታላችሁ። የፋኖ ኃይሎች በኦሮሚያ ክልል በፈጸሙት ጥቃት ሰዎች ተገደሉ። ባለፈው ሳምንት በ ልጋት ጥቃት ፈጽሞ የነበሩት ታጣቂዎቹ ዛሬም ጥቃት መፈጸማቸው ታውቋል። የተገደሉት ሰዎች በጅምላ እንደተቀበሩም ተሰምቷል። በጉዳዩ ላይ የተሰማውን አዲስ መረጃ ወደ እናንተ እናደርሳለን። ኮሎኔል ደመቀ ዘውዱ ነጻነታችን አልተቋጨም አሉ። ኮሎኔሉ ስጋታቸውን ተናግረዋል። ዋና አስተዳዳሪው በበኩላቸው አማራነታችንን አረጋግጠን እየኖርን ነው ሲሉ ተደምጠዋል። ከቀናት በፊት ከፍተኛ ቁጥር ያለው ሰራዊት ያስመረቁት የወልቃይት ባለስልጣናት በስብሰባ ተጠምደዋል። እንመለስበታለን። ሐኪሞች አድማ እንደሚመቱ መንግስትን አስጠነቀቁ። የጤና ባለሙያዎች ፊታዊ የደሞዝ ክፍያም የጤና መድን ሽፋንና የተሻሉ ጥቅማ ጥቅሞች እንዲሟሉላቸው የሚጠይቅ የተቀናጀ ማኅበራዊ ሚዲያ ዘመቻ ጀምረዋል። ይህንንም በምሽቱ ጥንካራችን ይዘነዋል። ጤና ይስጥልን፣ ውድ የአንድ አፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። አንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የጄኔራል ታደሰ ወረደ ሹመት እያነጋገረ ነው። የደብረ ጽዮን ህወሓት በጄኔራሉ ባለሲመት ላይ አለመገኘቱም ጥያቄ አስነስቷል። በሌላ በኩል ታደሰ ወረደ ባቢ ፊርማ መሾማቸው ጠቅላዩ መፈንቅለ መንግስቱን አጸደቁት ወይ የሚል ጥያቄንም አስነስተዋል። መፈንቅለ መንግስት ያደረገው የደብረ ጽዮኑ ቡድን ኩዴታ ማድረጉ ሳያንስ በእጩነት ያቀረበው ፕሬዚዳንት መሾሙ ነው ይህን ጥያቄ አስነሳው። በሌላ በኩል ጌታቸው ረዳ ትግሉ ይቀጥላል ሲሉ የክልሉ የጸጥታ ቢሮ ደግሞ ጌታቸው ላይ ተደረገ ስለተባለው የግድያ ሙከራ ማብራሪያ ሰጥቷል። የጄኔራል ታደሰ ወረደ የዛሬ ሹመት መነጋገሪያ ሆኗል። በጌታቸው ረዳ እንደበት በተደጋጋሚ ሲተቹ የከረሙት ጄኔራሉ እንደሚሾሙ ሲጠ ይጠበቅ ነበር። ከመሾማቸው ቀደም ብሎም በተደጋጋሚ ወደ አራት ኪሎ ሲመላለሱ ቆይተዋል። የዛሬው ሹመት ግን ብዙ ጥያቄ እየተነሳበት ነው። ባለፈው ወር የደብረ ጽዮን ቡድን የጌታቸውን አስተዳደር በማስወገድ መፈንቅለ መንግሥት መፈጸሙ ይታወቃል። ይህን ድርጊት በፌዴራሉ መንግሥት አመራሮች ጭምር ሲተች ነበር። ባለፈው ሳምንት በነበረ የፓርላማ ውይይትም አንድ የፓርላማ አባል የቡድን መፈንቅለ መንግሥት ፈጽሞ እንዴት በሕግ አይጠየቅም? መንግስት ለምን ቡድኑ ላይ ሕግ አያስከብርም? የሚል ጥያቄ ተነስቶ ነበር። ጌታቸው ረዳ ከፕሬዝዳንትነት እንደሚነሱ ከተነገረ በኋላ የደብረ ጽዮን ቡድን ጀኔራል ታደሰን በእጩነት አቅርቦ ነበር። ታዲያ በዛሬው ዕለት አብይ የደብረ ጽዮን ቡድን ያቀረበውን እጩ ተቀብለው ማጽደቃቸው ጥያቄ እየተነሳበት ነው። ይኸውም ጠቅላዩ የነ ደብረጽዮንን መፈንቅለ መንግስቱ አጸደቁት ወይ ሲሉ የጠየቁም አሉ። አብይ ታደሰ ወረደን መሾማቸውም የደብረጽዮን ኩዴታ እንደማጽደቅ ማጽደቅ የቆጠሩት ጥቂት አይደሉም። ጌታቸው ረዳ ትግሉ ይቀጥላል ሲሉ የክልሉ የጸጥታ ቢሮ ደግሞ ጌታቸው ላይ ተደረገ ስለተባለው የግድያ ሙከራ ማብራሪያ ሰጥቷል። ጌታቸው የግድያ ሙከራው አደገኛ እንደነበር ባደረጉት ማጣራት መረዳታቸውንና የግድያ ትዕዛዝ ሰጪዎችንና ፈጻሚዎችን ጭምር በስም እየጠቀሱ ነው። ጌታቸው የተፈጸመባቸው የግድያ ሙከራም እርሳቸው የሚቀርቡ ጀነራሎች ጭምር የተስማሙበት እንደነበር መግለጻቸውን ተከትሎ በህዋት ጀነራሎች የበላይነት የሚመራው የክልሉ ሰላምና ጸጥታ ቢሮ ማስተባበያ ሰጥቷል። የሰላም የሰላምና ጸጥታ ቢሮ ለቢቢሲ ትግረኛ በሰጠው ምላሽ ጌታቸው በሚዲያ የተናገሩ የተናገሩት የግድያ ሙከራ መሰረተ ቢስ ብቻ ሳይሆን ሆን ተብሎ የተቀነባበረው ውንጀላ ነው ሲል አስተባብሏል። ጌታቸው በስልጣን ላይ ያሉ ጭምር ውሳኔያቸውን በመግለጫ ሲቃወሙ የነበሩ ጀኔራሎቹ የሚመሩት የጸጥታ ዘርፍ የግድያ ሙከራውን አስተባብሎታል። ጌታቸው ከዩኤምዲ ከተባለ ኢትዮ ሚዲያ ጋር ባደረጉት ቃለ ምልልስ በትግራይ ያለውን ውጥረት ተከትሎ በስም ጠቅሰው የግድያ ሙከራ ተደርጎብኛል ብለዋል። በመጨረሻ ላይ ወደ አዲስ አበባ ለመሄድ ወደ ኤርፖርት ሲሄድ እኔን አግቶ ለማስቀረት ሙከራ አደረጉ ሲሉ ጌታቸው ተናግረዋል። ይሁን እንጂ የክልሉ ሰላምና ጸጥታ ቢሮ በሰጠው ማስተባበያ ኤርፖርት ላይ ጌታቸውን ለማሰር ሆነ ለመግደል የተደረገ ሙከራ የለም ብለዋል። ጌታቸው ልታገት ነበር ባሉበት ዕለት ኤርፖርት አካባቢ ጥበቃና ፍተሻ እንደነበርም ቢሮ አረጋግጧል። የፋኖ ኃይሎች በኦሮሚያ ክልል በፈጸሙ ጥቃት ሰዎች ተገደሉ። ባለፈው ሳምንት በወለጋ ጥቃት ፈጽመው የነበሩት ታጣቂዎቹ ዛሬም ጥቃት መፈጸማቸው ታውቋል። የተገደሉት ሰዎች በጅምላ እንደተቀበሩም ተሰምቷል። በወሮጉድሩ ወለጋ ዞን ጃርዳጋ ጃርቴ ወረዳ ውስጥ አስር ሰላማዊ ሰዎች በታጠቁ ኃይሎች መገደላቸውን የአካባቢው ነዋሪዎችን ጠቅሶ ደቾበሌ ዘግቧል። በወረዳው ሃሮ ሀቡ በተባለች ቦታ እሁድ ለት ምሽት አንድ ሰዓት ተኩል ገደማ ታጣቂዎቹ ሰዎችን በአንድ ቦታ ሰብስበው ጥቃቱን ማድረሳቸውን አክለዋል። ለጥቃቱም በአካባቢው በፋኖ ስም ተደራጅተው ይንቀሳቀሳሉ ያሏቸውን ኃይሎች ተጠያቂ አድርገዋል። ዶይቼ ቬለ የቀረበውን ክስ አስመልክቶ በቡሬ ዙሪያ ወረዳም ይንቀሳቀሳሉ የተባሉ የፋኖ ኃይሎችን አስተያየት ለማካተት ያደረገው ጥረት እንዳልተሳካለት በዘገባው ጠቅሷል። በጃርዳጋ ጃርቲ ወረዳም በተለያየ ስም የሚንቀሳቀሱ ታጣቂዎች በሚፈጽሙት ጥቃት የሰው ህይወት ህልፈትን ጨምሮ የንብረት ውድመት ሲያደርስ ቆይቷል። እንዲያም ሆኖ በ2016 ዓ.ም የታጣቂዎች ጥቃት ቀንሶ እንደነበር ነዋሪዎች ይናገራሉ። ከትናንት በስቲያ በደረሰው ጥቃት ህይወታቸው ያለፈ ወገኖች ስርዓተ ቀብር በትናንትና ዕለት በጅምላ መፈጸሙን ዘገባው አመላክተዋል። ሆሮ ጉሩ ወለጋ ዞን አቤ ዶንጎሮ ወረዳ ውስጥ የፋኖ ታጣቂዎች ባደረሱት ጥቃት የጸጥታ ኃይሎችን ጨምሮ የ21 ሰዎች ሕይወት ማለ እንዲያለፉ ይታወሳል። በአካባቢው ለአመታት የዘለቀ የሰላማዊ ሰዎች ግድያ መኖሩ የሚታወቅ ሲሆን ቀደም ሲል የነበረው አማራ ላይ ያነጣጠረው ጥቃት አሁን ላይ በአንጻራዊነት ጋብሏል። በሌላ በኩል ደግሞ በአካባቢው ራሳችንን ከጥቃት እንከላከላለን ብለው የሚንቀሳቀሱ የአማራ ተወላጆች ወደ ፋኖ እንቅስቃሴ መግባታቸው አካባቢው የግጭት ቀጠና እንዳደረገው ይነገራል። አሁን ላይ አካባቢው በአንድ በኩል የፋኖ ክንፍ ታጣቂዎች፣ በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት በየፊናቸው እንደሚንቀሳቀሱ መረጃዎች አመላክታሉ። መንግስት የጸጥታ ኃይሎች በአካባቢው ከሚንቀሳቀሱ ከሁለቱም የታጠቁ ኃይሎች ጋር እንደሚዋጉ መከላከያ ከዚህ ቀደም ያወጣቸው መረጃዎች ይጠቁማሉ። ሐኪሞች አድማ እንደሚመቱ መንግስትን አስጠነቀቁም። የጤና ባለሙያዎች ፍትሃዊ የደሞዝ ክፍያም የጤና መድን ሽፋንና የተሻለ ጥቅማ ጥቅሞች እንዲሟላላቸው የሚጠይቅ የተቀናጀ የማህበራዊ ሚዲያ ዘመቻ ጀምረዋል። ዶክተሮችን፣ ነርሶችን፣ ስፔሻሊስቶችን እና የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች ህይወት ስናድን ኑረን አሁን የራሳችንን ህይወት ማዳን ይኖርብናል የሚሉ ሃሽታጎችን በመጠቀም ጥያቄዎቻቸውን በተለያዩ የማህበራዊ ሚዲያ መድረኮች እያሰሙ ይገኛሉ። የጤና ባለሙያዎቹ አስር ቁልፍ ጥያቄዎችን ያቀፈ ደብዳቤ ለጤና ሚኒስቴር እና ለሚመለከተው አካላት ለማቅረብ እየተዘጋጁ መሆናቸውን ገልጸው ጥያቄያቸው ምላሽ ካላገኘ የስራ ማቆም አድማ ሊከተሉ እንደሚችሉ አስጠንቅቀዋል። ስማቸውን እንዳይጠቀስ የጠየቁ አንድ የጤና ባለሙያ ለአዲስ ስታንዳርድ እንደገለጹት ከዚህ ቀደም በተናጠልና በተደራጀ ሁኔታ የጤና ባለሙያዎች ጥያቄዎቻቸውን ለሚመለከታቸው አካላት ማቅረባቸውን ገልጸዋል። ይሁን እንጂ ለጥያቄዎቹ ምላሽ አለመስጠቱን ገልጸው ይባስ ብሎ ጥያቄዎቹ ምላሽ ሳያገኙ የኑሮ ውድና ቱ ከዕለት ተዕለት እየተባባሰ በመምጣቱ ምክንያት የተደራጀ የማኅበራዊ ሚዲያ ንቅናቄ መጀመሩን ተናግረዋል። ጥያቄው የመብት ጥያቄ ብቻ እንጂ ፖለቲካዊ ጥያቄ አይደለም ያሉት አንድ የጤና ባለሙያ አክለውም የመጀመሪያውና ዋነኛው ጥያቄ ባለሙያው ካለበት የሥራ ጫና አንጻር የሚያገኘው ገቢ አነስተኛና ከኑሮ ውድነቱ ጋር አልተጣጣመም የሚል ነው ብለዋል። በዚህ ሰዓት የጤና ባለሙያው ለኑሮ ውድነቱ ተጋላጭ ሆኖ ነው ያለው። ሲያመው እንኳን ለመታከም የማይችልበትና ወደ ልመና የሚገባበት ክስተት ተፈጠ የቤት ክራይ እንኳን መክፈል አቅቶት መኖር ያልቻለበት ሁኔታ በመፈጠሩ ድምፆቻችንን የኢትዮጵያ ሕዝብ እንዲሰማነው ንቅናቄውን የጀመር ነው ብለዋል። አክለውም ጥያቄው በዋናነት የደሞዝ ይሆን እንጂ ተጨማሪ የጤና ኢንሹራንስና ሌሎች አገልግሎቶች ጥያቄን እንደሚያካትት ጠቁመዋል። እኚህ የጤና ባለሙያ ለአምስት ዓመታት ያህል በዘርፉ ሲሰሩ መቆየታቸውን ጠቁመው አሁን ላይ ወርሃዊ ደሞዛቸው 7600 ብር እንደሆነ ገልጸዋል። በዚህም ምክንያት ቤተሰብ መርዳት ቢኖርብኝም እናትና አባቴን መርዳት መርዳት ቀርቶ ራሴን መርዳት አልቻልኩም ሲሉም ተናግረዋል። ቀጠል አድርገውም የጤና ባለሙያው ከፍተኛ ስቃይ ውስጥ ነው የሚገኘው። የኑሮ ውድነቱ፣ የቤት ክራይና የትራንስፖርት ዋጋ መናር ፍርሃት ውስጥ ከቶታል። ለምሳሌ እኔን ብትመለከቱ ቤተሰብ እስካሁን አልመሰረትኩም። ቅንጦት ሆኗል። እኔ ዕድሜ ቤተሰብ ለመመስረት የደረስኩ ቢሆንም ከኑሮ ውድነቱ የተነሳ አልችልም ሲሉ ስለ ሁኔታው አስረድተዋል። ይህን በተመለከተ ባለ አስር ነጥብ ጥያቄዎችን የያዘና ጤና ሚኒስቴርን ጨምሮ ለሚመለከታቸው አካላት ይሰጣል የተባለው ደብዳቤን ንቅናቄው ከሚመሩት አካላት ለመመልከት ተችሏል። በደብዳቤው ላይ የጤና ባለሙያውን ለሚያነሳቸው ጥያቄዎች መልስ እንዲያገኙ የ30 ቀን የጊዜ ገደብ የተቀመጠ ሲሆን ይህ የማይሆን ከሆነ ግን ስራ የማቆም አድማ እስከማድረግ እንደሚገደዱ ይገልጻል። አሜሪካና ቻይና ወደ ለየለት የንግድ ጦርነት እየገቡ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ አገራቸው በሚገቡ በቻይና ምርቶች ላይ ለጣሉት ከፍተኛ ታሪፍ ቤጂንግ አቻ ምላሽ መስጠቷን ተከትሎ የንግድ ጦርነቱን አባብሶታል። ዶናልድ ትራምፕ የትኛውም ሀገር አጸፋ እንዳይሰጠኝ ካሉ በኋላ ቻይና ወዲያውኑ ምላሽ በመስጠቷ ተጨማሪ 50 በመቶ ታሪፍ ለመጣል ዝተዋል። ቻይና ለትራምፕ ምላሽ የጣለችው 34 በመቶ ታሪፍ የማይነሳ ከሆነ ተጨማሪ 50 በመቶ ታሪፍ ቻይና ላይ እንደሚጥሉ አስታውቀዋል። ባለፈው ሳምንት ቻይና ላይ ለጣሉት ታሪፍ በምላሹ ቻይና 34 በመቶ ታሪፍ እንደምትጥል አስታውቃለች። ትራምፕም ቻይና የጣለችውን የአጸፋ ታሪፍ እስከ ማክሰኞ ድረስ ካላነሳች 50 በመቶ ተጨማሪ ታሪፍ እንደ የሚጥሉት አስጠንቅቀዋል። ትራምፕ የጣሉትን ታሪፍ በተመለከተ በአሜሪካ የቻይና ኤምባሲ የምጣኔ ሀብት ጭቆና ሲሉ ገልጸውታል። መብታችንን ከማስጠበቅ ወደ ኋላ እንልም ሲሉ ምላሽ ሰጥተዋል። ትራምፕ ተጨማሪ 50 በመቶ ታሪፍ ቻይና ላይ ከጣሉ የአሜሪካ ተቋም ከቻይና የሚያስገቡትን ምርት በአጠቃላይ 104 በመቶ ታሪፍ የተጣለበት ይሆናል። ይህም የዓለም ሁለት ትልቅ ምጣኔ ሀብት ሀገራትን የንግድ ጦርነት እንዳያባብስ ተሰግተዋል። ትራምፕ በትሩዝ ሶሻል ገጻቸው ከቻይና ጋር ስለ ታሪፍ እንድንነጋገር የተያዘው እቅድ ተሰርዟል ብለዋል። ከሌሎች ሀገራት ጋርም ስለ ታሪፍ የሚደረግ ድርድር ለጊዜው መግታታቸውን አክለዋል። ቻይና ያጸፋ ታሪፍ እንዳሰጥ ቢያስጠነቅቁም ቻይና ግን ታሪፍ ለመጣል ወስናለች። የቻይና ኤምባሲ ቃል አቀባይ ሉፔንጊዩ ቻይናን ማስፈራራት ትክክለኛ አካሄድ አይደለም፣ ለአሜሪካ ራስ ወዳድ ፍላጎት ሌሎች ሀገሮችን እየጎዳች ማስፈጸም ትፈልጋለች ብለዋል። ትራምፕ በበኩላቸው 36 ትሪሊዮን ዶላር ዕዳ ያለብን ያለ ምክንያት አይደለም። ቻይናና ሌሎችም ሀገራት ጥሩና ፍታዊ ስምምነት ላይ መድረስ አለባቸው። አሁን ጊዜው አሜሪካ ትቅደም ነው ብለዋል። ኮሎኔል ደመቀ ዘውዱ ነጻነታችን አልተቋጨም አሉም። ኮሎኔሉ ስጋታቸውን ተናግረዋል እና አስተዳዳሪው በበኩላቸው አማራነታችን አረጋግጠን እየኖርን ነው ሲሉ ተደምጠዋል። ከቀናት በፊት ከፍተኛ ቁጥር ያለው ሰራዊት ያስመረቁት የወልቃይት ባለስልጣናት በስብሰባ ተጠምደዋል። ህዋት አካባቢውን ለመውረድ ተዘጋጅተዋል የሚል ትንተና ያላቸው የአካባቢው አመራሮች ወታደራዊና ፖለቲካዊ ሥራዎችን እየከወኑ ነው። ከቀናት በፊት በስፋት ካስመረቁት ሰራዊት ጎን ለጎን በህዝባዊ ስብሰባዎች ተጠምደዋል። ከሰሞኑም የወልቃይት ጠገዴ የሴትቱ መራዞን ባለፉት የነጻነት ዓመታት ከወሰንና ማንነት ጉዳይ አንፃር በተከናወኑ ተግባራት ላይ በሁመራ ከተማ የግምገማና የውይይት መድረክ ማድረጉ እዚህ ጋር የሚጠቀስ ነው። የዞኑ አስተዳዳሪ ሸተደምለው ህግን መነሻና መድረሻ በማድረግ የህዝቡን ማንነት በማጽናትና ወሰኑንም በመጠበቅ በርካታ ተግባራት መከናወናቸውን ተናግረዋል። ቀጠናው አጎራባች ሀገራትን የሚያዋስን መሆኑን ያነሱት አስተዳዳሪው የዚህን አካባቢ ጥያቄ በአግባቡ ማስተናገድና ተገቢውን መፍትሄ መስጠት ከኢትዮጵያ አልፎ ለምስራቅ አፍሪካ ሰላምን ለማምጣት የሚያስችል ነው ይላሉ። ህዝቡ አ አማራነቱን አረጋግጦ እየኖረ ነው የሚሉት አቶ ሸተደምለው፣ ነገር ግን ነጻነቱ ህጋዊ ሰውነት ባለማግኘቱ ከዚህ በፊት ካከናወናቸው ተግባራት ያልተናነሱ ተግባራትን ለማከናወን ሁላችንም ቁርጠኛ መሆን ይገባናል ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ መምሪያ ኃላፊ እና ኮሎኔል ደመቀ ዘውዱ ትግላችን ምክንያታዊና ሰብአዊ ነው ብለዋል። የነጻነትና የማንነት ጥያቄው እያንዳንዱ የሰው ልጅ ሊረዳው የሚችልና የሚገባ ፍትሃዊ ጥያቄ መሆኑንም ነው የተናገሩት። በግምገማውና ጊዜና በውይይቱ ባለፉት ዓመታት ህዝብ ያገኛቸውን ድሎች፣ የገጠሙትን ተግዳሮቶች እንዲሁም ወደፊት ምን መስራት አለብን የሚሉትን ጥያቄዎች ዳር ለማድረስ ግባቶች አግኝተናልም ነው ያሉት። ዞኑ የራሱን መዋቅር እንዲኖረው መደረጉ በራሱ ልጆቹ መተዳደሩ፣ ህዝቡ በባህሉና በቋንቋ ሀዘኑንና ደስታውን መግለጽ መቻሉ በለውጡ መንግስት ያገኘውና ከነጻነት በኋላ የተጎናጸፈው ድል ነው ብለዋል። ከባርነት የወጣው ህዝባችን ዛሬ የነጻነት አየር እየተነፈሰ ነው ያሉት ኮሎኔሉ ይህንን ነጻነት መቋጨት ግን ከቀሪው ግባራቶቻችን መካከል ዋነኛው መሆኑን ሁላችንም እንረዳለን ብለዋል።